አዳምን ወሰድና በኤደን ገነት አስቀመጠ። ኤደን የሚለው ቃል ትክክለኛ ትርጉሙን ማግኘት በህብሪው ሞክሬ ነበር፣ ግን ትእዛዝ የምትሰጡበት ወይ የተከፈተ በር እንደማለት ነው። እግዚአብሔር ከሰማይ በምድር ላይ ትእዛዝ የሚያስተላልፍበት ቦታ ማለት ነው። አዳምን እግዚአብሔር በዛ ላይ ያስቀመጠው እግዚአብሔር የሚናገርበት የእግዚአብሔር መገኘት የሚገኝበት ቦታ ማለት ነው። ኤደን ማለት የሆነ ሰፈር ሳይሆን ኤደን ማለት እግዚአብሔር የሚገኝበት ቦታ ማለት ነው። የትኛውም ተመራማሪ ኤደን ፈልጎ ሊያገኝ አይችልም፣ ምክንያቱም እግዚአብሔርን መለኮታዊ ምስጢር ነች። ሰው ኃጢአትን ሲሰራ እግዚአብሔር ከኤደን ገነት አወጣው። የእግዚአብሔር መገኘት ኤደን ውስጥ የነበረው ወጣ። ከኤደን ወጥቶ ወደ ሰማይ ተመለሰ። ያ የእግዚአብሔር መገኘት ማለት ነው። እግዚአብሔር የሰው ልጆችን ከፈጠረ በኋላ መጀመሪያ የሰጠው የእግዚአብሔር መገኘት ነው፣ አንደኛው። ስለዚህ ሰው መጀመሪያ የሚያስፈልገው ሴት አይደለም። እየሰማችሁኝ ነው? ወንድም ሆነ ሴትም መጀመሪያ ለሰው ልጅ የሚያስፈልገው የእግዚአብሔር መገኘት። ወንድሜ፣ ሴት ደግሞ አንተን መፈለግ ያለባት በእግዚአብሔር መገኘት ውስጥ ነው። ብዙ ወንዶች የእግዚአብሔር መገኘት ያለበት ቦታ በረሃ ላይ ሄደው የሆነች ሴት ይፈልጋሉ። ከዛ ይደርቁና ደግሞ ይመለሳል። ወንድም፣ እንደዚህ አይደለም። እግዚአብሔር አዳም አዳምን ከፈጠረ በኋላ አንድ ቃል ተናገረ። ዘፍጥረት ሁለት ላይ አስራ አምስት ላይ ስራ ስለ ስራ እግዚአብሔር ለአዳም ከሄዋን በፊት የሚሰራውን ስራ ፈጥሮለት ነበር። የትኛውም ወንድ አሁንም ቢሆን ከማግባቱ በፊት የሆነ ሴት ወደ ህይወቱ ከመጋበዙ በፊት ስራ ያስፈልገዋል። ዘፍጥረት ምዕራፍ ሁለት 15 ላይ ሶስተኛው እግዚአብሔር ለሰው ልጅ የተናገረው ተንከባከብ አለው። ወይ ደግሞ ተንከባከብ ማለት ከአካባቢው ከምትሰራው ስራ መካከል ምርጡን ስራ ለእግዚአብሔር ፍጠር፣ ወይ ምርጡን ስራ አግኝ፣ ትርፋማ ሆን እንደማለት ነው። አጠገብ ላይ ያለውን የትኛውንም ነገር ፍሬያማ አድርግ እንደማለት ነው። ይህ ለወንድ ሰው ብቻ ነበር የተባለው ወንድ አንተ የምትፈልገው ሴት በምናብ ውስጥ ነች እንጂ አልተፈጠረችው። ስራ ራዕይን ፍጠር። ያን በአእምሮ ውስጥ ያለች ሴት ትፈጠራለች፣ በአጠገብ ትመጣለች። ወደ ቤት ለሀያ ዓመት በትዳር ኖረ። እስካሁን በትዳር ደስተኛ ካሉ ያንተ ችግር ነው ወንድሜ። ኢየሱስ ክርስቶስ ትክክለኛ ፍጹም ሰው ነው። ኢየሱስ ክርስቶስ ራሱ ሴት አለው በህይወቱ ላይ እሱ የሚያፈቅራት አለው። ኤክሌሲያ ትባላለች። ኤፌሶን አምስት 25 እስከ 27 ላይ ባሎች እኔ ሚስቴን እንደሚወድ እናንተም ውደዱ አለ። የኢየሱስ ክርስቶስ ሚስት እጠባ አለ ቤተክርስቲያን እንደወደደ ራሱን ደግሞ ለእሱ አሳልፎ እንደሰጠ ራሱን መስዋዕት እንዳደረገ እናንተም እንደዚህ ውደዱ አላቸው። አንተ የምትችለውን ሁሉ ካርክ በኋላ እቺኮ የኔ ሚስት ነች ብለህ የምትኮራበት የምትኮራባት አይነት ሚስት ልታደርጋት ያስፈልጋል ወንድሜ። ስለዚህ ያገባችሁ ሰዎች፣ ሚስቶች፣ ወይ ባሎቻችሁን እኔን ተንከባከበኝ፣ በእኔ ላይ መስጣቅ፣ በእኔ ላይ ስራ፣ መዋባደ መልበስ አለ ማለት አለባቸው። ያገባችሁ ባቤትህ ወፍራ ወፍራ ነች፣ አታንቋሽ። እንሂድ ክርስታይ፣ እንሂድ እንስራ ማለት አለባችሁ እንጂ በእሷ ሰውነት ላይ ማንቋቋሽ፣ እሷን ማወረድ የለብህም። ይሄ ባለቤትህ ልብስ ካልወደድክ ውሰድና ቀይር፣ ሌላ አዲስ ልብስ ማምጣት አለብን። ውሰድና ምርጡን ልብስ ግዛ አላት፣ ትወዳለች። አሪፉን ምረጥና ክፍል ክፍል ክስቅ። አራቱ ነገሮች እግዚአብሔር ለባሎች የተናገረው ወይ ለወንዶች የተናገረው ነገር ቢኖር አራተኛው ነገር እግዚአብሔር ለሰዎች የተናገረው ነገር ጠብቃ ደን ደን ጠብቃለው የደንገነትን እንድጠብቀው ነበር ለአዳም የተናገረው እግዚአብሔር። ስለዚህ ጠንካራ ጡንቻ ያላችሁ ወንዶች ይሄ ወይ ሚስቶቻችሁን እንድታስጨንቋቸው፣ እንድትመቷቸው ሳይሆን እንድትጠብቋቸው ነው የተሰጣችሁ እንጂ እንድታስጨንቋቸው አይደለም። የመጨረሻው ደግሞ አምስተኛው ነገር እግዚአብሔር ለሰው ልጆች የሰጠው ወይ ለወንድ የሰጠው ቃል ነው። እግዚአብሔር ላዳም ምን አደረገው? ምን አለው? ይህን ዛፍ እንዳትበላለው? እግዚአብሔር ለሔዋን መቸም ቢሆን አልነገራትም። ዛፍ እንዳትነክ አላላትም። የተጻፈ ነገር የለም እንደዛ። ምን ማለት ነው ወንድ ነበር ከእግዚአብሔር ቃል የተቀበለው። የሱ ስራም ባለቤቱን ማስተማር ነበር የተቀበለውን ቃል። ስለዚህ ወንድሞች ወይ ምስቶቻችሁን አስተማሩ እሷ መጣ ምን ማለት ነው ብለ ብላ አንተን ስትጠይቅ አንተ ምሷል ምን ማለት ነው ብለህ መጠየቅ የለብህ። አንተ መጀመሪያ ማወቅ አለብህ በእግዚአብሔር ቃል መሞላት አለብህ። እሷ ለእውቀትና ለአጥቃጫ እየጠየቀች ነው። ስለዚህ ዘፍጥረት ምዕራፍ 15፣ 16፣ 17 ላይ በቀጣይነት ስታነበው እግዚአብሔር አዳም ካዘዝኩ ሁሉ ዛፎች ይህን ዛፍ አትብላ ብሎ ትዕዛዝ ሰጥቶ ነበር። አስራ ስምንተኛ ቁጥር ላይ ምን ይላል? ሰው ብቻውን የሆን ዘንድ መልካም አይደለም ይላል። ከዛ እግዚአብሔር አስራ ስምንተኛው ቁጥር ላይ ያለውን በደንብ አንብ። ሰው ብቻውን የሆን ዘንድ መልካም አይደለም አለ። ለየትኛው የየትኛው ሰው? በእግዚአብሔር መገኘት ውስጥ ያለውን ሰው፣ ስራ ያለውን ሰው፣ የሚንከባከበውን ሰው፣ ኃላፊነት የሚወጣውን ሰው ብቻውን የሆን ዘንድ መልካም አይደለም አለ። ለዚህ እናንተ ሴቶች ወይ በደንብ ስሙ። እግዚአብሔር መገኘት ውስጥ የሌለው ሰው ስራ የሌለው ሰው፣ መንከባከብ የማይችል ሰው፣ መጠበቅ የማይችል ሰው፣ የእግዚአብሔር ቃል የሌለው ሰው እዩትና በጥበብ አስቡት። ሰውም ደግሞ በእግዚአብሔር መገኘት ውስጥ ባይኖር ቢኖር መልካም ነው ለሱ።